በዛን ሰዓት እኔ እሱም ፍቅሩንና ፍቅሩን ብቻ ነው ያየሁት። ኪሱ ምን አለው ይሄ የለው ይሄ አለው ብዬ አላልኩም። ብዙ በዙሪያ ያሉ ሰዎች ግን ከጓደኛ እስከ ቤተሰብ ተማሪ ምን ያደርግልሻል? ነገ ጧት፣ ዛሬ ትኩስ ፍቅር ላይ ሆናላችሁ፣ ነገ ጧት ብዙ ነገር ላይመቻችልሽ ይችላል ብለውኛል። እኔ ግን አልመሰለኝም። ዋናው ፍቅር ነው። ምንድን ነው ደግሞ ሊያሳምንኝ የቻለው፣ በቃ እኔም ባይወደኝ ኑሮ አስራ ሰባት ዓመት ሙሉ ትምህርቱን ያቋር የለፋበትን ትምህርቱን አቋርጦ እኔ ጋ አይመጣም ነበር። ስለዚህ ስለሚወደኝ ነው እኔ ጋ የመጣው ብዬ አምኜው ብዙ ነገር ሁኜ። ብዙዎቻችሁ ለሱ ኮሜንት እንደሰጣችሁት እያነበብኩ ነበረ። ፍቅር እኔ ለሱ ይሄን አድርጌ ልል አልችልም። እሱም ለእኔ ይሄን አድርጌላት ሊል ማለት አይችልም። ምክንያቱም እዚህ ጋር ትዳር ውስጥ ስንገባ በቅዱስ ቁርባን ስንጋባ አንድ አካል ነን። በሂሳብ ስሌት አንድ ሲደመር አንድ ሁለት ነው። በትዳር በኦርቶዶክስ ተዋህዶ ደግሞ ጋብቻ በተለይ ሰላም ሰላም፣ ውድና የተከበራችሁ የዩትዩብ ተከታታዮቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አንድ አራት ቀን አምስት ቀን ሆኖኛል፣ ዩትዩብ ቪዲዮ አልለቀኩም። እና በመጀመሪያ ግን ውድ ሙስሊም ወንድሞቼ እንኳን ለኢድ አደረሳችሁ፣ ኢድ ሙባረክ ብያለሁ። እንዲሁም ኦርቶዶክሳውያን እንኳን ለአምስተኛ ዐብይ ጾም አደረሳችሁ። የእኛም ጾም እየደረሰ ነው። እንግዲህ ዛሬ የመቤታችን ናት ለተሰንበት ነው፣ እንኳን አደረሳችሁ። እና አንድ አንድ ነገር ተደጋግሞ ሲወራ ደስ አይልምና በዚህ ጉዳይ እንግዲህ አንድ እና ለመጨረሻ ጊዜ ቪዲዮ ልሰራላችሁ ነው የመጣሁት። እንደምታቁት ሰሞኑን እኛ ቤት ሰላም የለም እና እኔም ለተከታታይ በቃ አምስት ቀን ምናምን ሊሆን ይችላል እያለቀስኩኝ ነበረ። ቪዲዮም ስቀርጽ አይታችኋል እያለቀስኩ ነበረ እና አሁን ጊዮን ከቤት ወጥቷል። እንግዲህ ብዙዎቻችሁ አምናችኋል፣ ስላመናችሁኝም አመሰግናለሁ። አንዱ ለሶስት ልጆች ውሸት ቢመስላችሁም በዚህ ልክ በትዳር አይሟረትም። እውነቱን እንድታቁ ነው የምፈልገው ማለት ትዳሬ ስንት ሌላ ቪዲዮ መስሪያ ሞልቶ በትዳራችን ልናሟረት አንችልም። ግን በዛ ነገር ጌወን ቪዲዮ ሰርቶ ነበረ እንደነገርኳቸው አንድ ላይ ስንኖር ይህንን ዩቲዩብ እየከፈትኩት እኔ ነኝ፣ ብዙዎቻችሁ ታውቃላችሁ። በስዴቱኝ ወደ ኢትዮጵያ ስገባ ኦልሬዲ ወደ ስምንት ሺ ምናምን ሰብስክራይብ ነበረው። ሞኒታይዝ ነው ክፍያም በፊት ነው የጀመረው። አሁን ግን እሱ ጋር ባለቤት የጋውነን ስንሰራ ወደ አስራ ሰባት ሺህ ሰብስክራይብ ስለገባ እኔ እኔ ጋር መስራት ከጀመርሽ ነው በጣም ቫይራል የወጣው ሰብስክራይብ የጨምረው። ስለዚህ ይገባኛል ዩቱቡ አለኝ። የምሬን ነው የምላችሁ። በቃ ላላለቅስ ወስኛለሁ። ምክንያቱም እያለቀስኩኝ እኔ በስደት እናቴን አጥቼ ስድስት ወር ሙሉ ሳለቅስ በአፍንጫዬ ደም እየፈሰሰ በጣም ጭንቅላቴ ባዶ ሆኗል ሶ አሁንም ለምን ድጋሚ አለቅሳለሁ በቃ በለቅሶ ለማይመጣ ነገር ከም በኋላ አላለቅስም ብዬ ራሴን አሳምኛለሁ ቤተሰቦቼ እና ይገባኛል ዩቲዩቡ አለ እኔም ደግሞ ዩቲዩቡ የከፈትኩት በስደት ሀገር ነው በዛ ላይ እኔ አሁን ልጅ ትቼ የትም ይሄድ ስለማልችል በዩቲዩብ እየሰራሁ አንዳንድ ነገር የማገኘው ለተለያየ ነገር ያግዘኛል። አንተ በአጃጁን ይሄው አልሰጥም ብለ ቁልፉንም ይዘሃል ምናም ብዬው ነበር። በፊት ከቤት ከመውጣት በፊት ልከ ቤት እንደወጣ ልከ ኢሜሉንም ይዞታል፣ ከፍቶ ቪዲዮ ለቋል። ሁላችሁም ሰምታችሁታል እና ትላንትናም ከትላንት ወዲያም ኔ ቪዲዮ ለመፖሰት ፎቶም አንዳንድ መልክት ለእናንተ ለመናገር ለመፖሰት ብሞክር ዩቲዩብ በጣም እምቢ ብሎ ነበረ። ዛሬ ግን እግዚአብሔር መስከር ስሞከረው ሻሌ በቃ ሀክ አድርጎ ኔን ብሎክ አድርጎኛል ብዬ ነበር። ያው እየሞከረ ነው ባይሳካለትም ማለት ነው። በዚሁ አጋጣሚ ለነገሩ ዩትዩብ እስኪ በውስጥ አናገራለሁ የምታቁ ልጆች ካላችሁ ፓስወርድ ምናምን ይቀይራል ወይ ማለት ነው። ምክንያቱም ዩትዩቡ ለእኔ ያስፈልገኛል መጀመሪያ ላይ በጣም ደክሜበታለው እና ጊዮንን ሁላችሁም ሰምታችሁታል የተናገረውን ነገር ለእሷ ብዬ ትምህርቴን አቋርጬ ለእሷ ብዬ አረሼ ሰማውት ሪከርድ እንትኑ ቪዲዮ ማለት ነው። እውነት ነው አርሶኛል። እውነቱ አንድ አመት ሲቀረው ዩኒቨርሲቲ አቋርጧል። ግን እኔ አቋርጥ አላልኩትም። እውነት ለመናገር ይው የሚታሰር ቃል ነው። ራሱም መመስከር ይችላል። ይህን ቪዲዮ ያየዋል። ከቤት ከወጣ ያው ሶስት ቀን ምናምን ሆኖታል፣ ወጥቷል። እና አንድ ጓደኛው ደውሎ ጸበል ነው የሄደው ኤልዱ ተረጋጊም ነው እንዳታስቢ ምናምን ምናምን በቃ ፀባዩ ሲቀያየርብን ፀበል ወስደነዋል ምናምን አሉኛ። አብሮ ታክሲ የሚሰሩት ጓደኞቹ ማለት ነው። ስልኩ ግን አይሰራም። እንግዲህ ፀበል ነው የሄደው ሌላ ቦታ ነው፣ እሱን ፈጣሪ ነው የሚያውቀው። እና እውነት ለመናገር እኔ ትምህርትን አቋርጥ ብዬ ኔቨር አላልኩትም። እኔ እንደውም ያልኩት እኔ ስራ ልጀምር፣ አንተ ትምህርትን ጨርስ፣ ስትመረቅ እንጋባለን ስለው ጭራሽ አይቻልም። በቃ ሊያምነኝ አልቻለም። እሱ ትምህርት ላይ ከቆየ እኔ ማገባ ምናምን የመሰለው በእርግጥ ምንም የሚጎለው ሰው አይደለም። ወጣት ነው፣ ቆንጆ ነው። አሁን ጸባዩ እንደዚህ ቢቀየርም ትሪት ማድረግ የሚችል መልካም ልጅ ነበረ። ሰው የፈለገዋን ሴት ማግባት ይችል ነበር ትምህርቱን ተምሮ ሰ ስለወደደኝ ነው። እኔም ደግሞ ወድቸው ፈልጌ ነው የተጋባ ነው። ግን ትምህርትን አቋርጥና እኔ ጋር ሁን ግን ጭራሽ አላልኩትም ማለት ነው። ዛሬ ላይ ለሷ ብዬ ምናምን፣ እኔም እኮ ለሱ ብዬ ብዙ ነገር አድርጌያለሁ። ቤተሰቦቼ አብዛኞቻቸው በስደት ታቁኛላቸው እኔ ስደት ላይ ምን አይነት ህይወት ነበር የምኖረው? ምን አይነት ስነ መግባር ነበር? እግዚአብሔር ይመስገን አሁንም ከመንፈሳዊ ህይወት ያን ያህል ወጥቻለሁ ማለት አይደለም፣ ግን ሙዚቃ ምናምን እንደዚህ በቃ እሱ ብርቱ ቢሆን ከኔ በላይ ደግሞ ብርቱ ቢሆን ሙዚቃ ውስጥም አልገባም። ግን እሱን ተከትዬ ከእግዚአብሔር መንገድ ራሱ ከበፊቱ አሁን ርቄያለሁ በባዕድ ሀገር ሁኜ በእምነቴ ጠንካራ እንኳን ለእኔ ለሌሎች የት ወንድሞች እያምተርፍ ነበርኩ። እኔ ጎበሱኝ ሳይሆን እግዚአብሔር ረርቶኝ ማለት ነው። እና ያን ሁሉ ለሱ ብዬ ወልዶ አይንም ባይን ማሳየት የሴት ልጅ ለባሏ ትልቅ ስጦታ ነው። እኔ እሱ ካለው አንጻር ምንም ነገር አድርጎልኛል ልላልችልም። ምክንያቱም እኔ ራሴን መስዋዕት አድርጌ ወልጄ ልጅ አሳቅፍዋለሁ። ይሄ ለእሱ በቂው ነው። ሴት ልጅ ይሄ ለእሷ በቂዋ ነው። ራስን መስዋዕት እስከማድረግ ድረስ ምጥን ሁላችሁም ታውቁታላችሁ። ቤተሰቦቼ እና በቃ ያ ያ ነገር ረስቶት ለእሷ ብዬ እንደዚህ ሁኜ፣ እኔም እኮ ለእሱ ብዬ እኔ በዛን ሰዓት ብዙ ቤተሰቦቼ እንዳርሽ የሚሉ ልጅ ነበሩ። ብዙ በቃ ጥሩ ነገር ላይ ያሉ ሰዎች እናግባሽ ልጅ ነበር። የልጅ አባት ጊዮን ግን በትምህርቱ ዓለም ነው የነበረው እና ኪሱን አይቻል ነበር የቀረብኩት። ሴት ልጅ አንዳንዴ ከእኔ እንድትማሩ የምፈልገው በቃ ቢያንስ የሆነ ነገር ሊኖረው ይገባል። አንዳንዴ ገንዘብ አይቶ ፍቅር መግባት ምናምን የሚባለው ነገር አሁን ላይ ይሰራል ብዬ አላስብም። ምናልባት ቢኖርን የተሻለ ህይወት ቢኖርን እንደዚህ ጸባዩ ላይ ቀየር ይችል ነበር። ቢሆን አሁን ላለበት መድከም እኔ ነው ተጠያቂ እያደረገ ያለው። እኔ ግን የቻልኩትን ሼራ አድርጌ አለሁኝ የቻልኩትን ለፍቼ የመጣሁበትን ለቤተሰብ የረዳሁትን ረድቼ በእጅ ያስኳትን አንድ ላይ ልጅ እያሳደግምበት ነው የምንቀሳቀስ። በባጃጅ እንደነገርኳችሁ ገዝተን በሱ እሱ ጉልበቱን እኔም እንደዛ አድርገን እየሰራ ነው አለ፣ እና በዛን ሰዓት እኔ እሱም ፍቅሩን እና ፍቅሩን ብቻ ነው ያየሁት። ኪሱ ምን አለው ይሄ የለው ይሄ አለው ብዬ አላልኩ። ብዙ በዙሪያ ያሉ ሰዎች ግን ከጓደኛ እስከ ቤተሰብ ተማሪ ምን ያደርግልሻል? ነገጧት ዛሬ ትኩስ ፍቅር ላይ ሆናላችሁ፣ ነገጧት ብዙ ነገር ላይመቻችልሽ ይችላል ብለውኛል። እኔ ግን አልመሰለኝም። ዋናው ፍቅር ነው። ምንድን ነው ደግሞ ሊያሳምንኝ የቻለው በቃ እኔም ባይወደኝ ኑሮ 17 ዓመት ሙሉ ትምህርቱን ያቋር የለፋበትን ትምህርቱን አቋርጡ እኔ ጋር አይመጣም ነበር። ስለዚህ ስለሚወደኝ ነው እኔ ጋር የመጣው ብዬ አምኜው እ። ብዙ ነገር ሁኚ ብዙዎቻችሁ ለሱ ኮሜንት እንደሰጣችሁት እያነበብኩ ነበረ። ፍቅር እኔ ለሱ ይሄን አድርጌ ልል አልችልም። እሱም ለኔ ይሄን አድርጌላት ላት ልል ማለት አይችልም። ምክንያቱም እዚህ ጋር ትዳር ውስጥ ስንገባ፣ በቅዱስ ቁርባን ስንጋባ አንድ አካል ነን። በሂሳብ ስሌት አንድ ሲደመር አንድ ሁለት ነው። በትዳር በኦርቶዶክስ ተዋህዶ ደግሞ ጋብቻ በተለይ ባልና ሚስት አንድ አምሳል አንድ አካል ናቸው። ስለዚህ ለእሱ ያደረግኩት ሁሉ ለራሴ እንዳደረግኩት ስለሆነ የምቆጥረው ይሄን አድርግለት፣ ይህን ሁኝል ልል አልችልም፣ እንደሱ ማለት ነው። ግን ልነግራቸው የምፈልገው ነገር አሁን እቤት ይግለም ጸበል ነው የሄድኩት ብሏል። እሱ ለእኔ አልነገረኝም፣ አንዱ ጓደኛው ደውሎ ጸበል ሂዷል ብሏል። እስኪ እንግዲህ ፈጣሪ እውነታ ሞት ከሆነ ጸበሉ ፈውሶት መቶ ጥሩ ጸባይ እንደበፊቱ ከተመለሰ እኔ ደስ ይለኛል። ምክንያቱም እኔ ባደረገው ነገር ብናደድ ባለቅስም ለልጄ ግን ያስፈልገዋል። እንኳን ለልጄ ለእኔም ያስፈልገኛል፣ ለምን እዋሻለሁ? ገባችሁ? ትላንትና ጥሩ ልጅ ነበር፣ ዛሬ ድንገት ተነስቶ ቅጽፈታዊ ነገር እንደዛ ቀየር። በቃ የምር መጥቶኛል፣ በደንብ አስለቅሶኛል። ግን ያን ሁላውን ያን ያል ረስቸዋለሁ። ምክንያቱም አሁን በቃ ከቤት ሲወጣ እንደውም በጣም ተሰማኝ። እሱ ከቤት ከወጣ ማ እኔ ስለም ቤተሰብ ጋር አልሄድም ልል እንኳን የምችልበት እናቴ የለች። በእርግጥ እህት ያለች፣ እግዚአብሔር ይመስገን አባቴም አለ። ግን ልጅ አንጠልጥላችሁ እንደፈለጋችሁ የምትሄዱበት አይደለም። አሁን ያለንበት ጊዜ ትንሽ ይከብዳል። ቤተሰብ እና ልላችሁ የምፈልገው አሁን ያለው ነገር ያው ቪዲዮ ሳልቀርጽ ስቀር ስለኔ ብዙ የምትጨነነቁ እህቶች ወንድሞች አላችሁ እና እሱ እንዳልኳችሁ ከቤት ወጥቷል። የት ነው የሄደው፣ የት ነው ያለው ሊነግር ያልቻለም ስልኩም አይሰራም። ጓደኛው ግን ደውሎ እንድረጋጋ ፈልጎ ይሁን እውነቱን ይሁን አላውቅም፣ ጸበል ሄዷል ይመጣል፣ እንዳታስበ ኤልዱ ብሎኛል። እኔም እሺ ነው ያልኩት። ምክንያቱም ብዙዎቻችሁ፣ አንዳንዶቻችሁ ናችሁ፣ ኮሜንት ላይ ጥርግ በል ለምን፣ ቅርብ ብለሽ ለምን ሹ ምናምን ብላችሁኛል። ያን ሻንጣ ይዞ ሊሄድ ሲል እንዴት ም ጥርግ በል ብለው እንዴ ልጅ ማሳደግ እኔ እንዴት ነው የምችለው? ወጥቼ ስሪ ትሉኝ ይሆናል። ልጄን ጥጬ በአሁኑ ሰዓት አጋዥ እንኳን አታገኙም። ብዙ አረብ ሀገር እያለ ኢትዮጵያን ደሞዝ የተከፈለ ከእናንተ ጋር ቁጭ የሚል ሰው አይኖርም። ስለዚህ እኔ ከጎኔ አክስት የለ፣ ቤተሰብ የለ፣ አጎት የለ፣ ወንድም የለ፣ እህቴ ገጠር ናት። ልጄን የትቼው ነው ስራ የምሰራው ስራ ስብሰራ ምናልባት ብቀጠር ሶስት ሽ ብር ኦቨር ወጣ ከተባለ ሶስት ሽ ብር ልቀጠር እችላለሁ። ቤት ኪራይ፣ አንድ ቤት ብትከራዩ አንድ ክላስ ቤት በጣም ርካሽ ከተባለ ሁለት ሽ ብር ነው። ዳይፐር አለ፣ የልጅ ወተት አለ። ያን ያንን እንዴት አርጌ ልችለው ነው እሱ እንዲወጣ የምፈቅደው? ስለዚህ እኔ ያን ያያዝኩት እሱ አልፈልግሽም ካለኝ የግድ ነው የምፈልግሃለሁ እያልኩት ሳይሆን ግን፣ በዛ መልኩ አይደለም ከቤት መውጣት ያለበት። በስትክክል እኔም ለቤተሰቦቼ ነገር ነው እሱም ለቤተሰቦቹ ነግሮ ቤተሰብና ቤተሰብ አፈራርሞ በቅድስት ቤተክርስቲያን ፊት ለፊት እንዳጋባን ሁሉ አሁንም ደግሞ በስነስርዓት ስርዓት እሱም ለልጁ ገቢ ማድረግ ያለበትን ገቢ አድርጎ ቤት ውስጥ ያለነቃል ለን እግዚአብሔር መስገን ከመቶ አምሳ ሺህ ብር በላይ የገዛ ነው። ቃል በፊት ሶፋ፣ ቁም ሳጥን፣ ፍሪጅ፣ አልጋ ሁሉ ነገር አለ ነው ቤት ውስጥ እሱ እሱ አለ እሱ ለሱ የሚደርሰው ለሱ ለኔ የሚደርስ የለኔ እንዳልኳችሁ ደግሞ ባጃጅ አለ። በነገራችን ላይ ድምጽን የምቀንሰው በአባ እየተኝቷል እንዳይነሳብኝ ነው። ባጃጅ አለ። እሱ ወይ ተሽጦ ወይ ደግሞ እሱ ማስገባት ከቻለ ብሎ እናስገብቶ ግምት ተገምቶ ያ የሆኑ ነው። እሱ ግን አሁን ውልቅ ብሎ ሄዷል። እኔም ደግሞ ጸበን ለሰባት ቀን ወይ ደግሞ ለአምስት ቀን ነው የሄደው ብሎኛል ጓደኛው። ቀኑን ቆጥሬ እደውልለታለሁ። ከመጣ መጣ ካልመጣ ደግሞ ያው እንግዲህ ምን እንደማደርግ አላውቅም። እናንተም በጸሎበዶ አስቡ ቤተሰቦቼ። ማልቀስ አልፈልግም፣ ስሬስሊ ማለት ነው በጣም የተሰማይ ግን፣ ገባችሁ? ልጅ ጌጥ ነው። በእርግጥ ግን ልጅ ወልዳችሁ ትዳር አልስተካከል ሲላችሁ ከባድ ነው፣ ምክንያቱም ልጃችሁን ጥላችሁ ትሄዳላችሁ። ሲንግል ከሆናችሁ ግን ስደት ልሄድ ብትሉ ሌላ ትዳር ልጀምር ብትሉ በቃ የትኛውም ነገር ማድረግ ትችላላችሁ። አሁንም ልጄ መሰናከል ይሆነኛል እያልኩ አይደለም፣ ግን ልጄ ከፍ እስከሚልልኝ ስራ ለመስራት እራሱ እቸገራለሁ፣ እና እሱን ነገር ለማድረግ ነው። እስኪ እንግዲህ መድኃኔዓለም ያውቃል። ቤተሰቦች እናንተ ግን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላሳያችሁኝ አይዞሽ ምናምን ላላችሁ፣ በእኔ ቦታ ሆናችሁ የሴትነት ክብር ገብቷችሁ ኮሜንት ላደረጋችሁ ጊዜያችሁን ሰዓታችሁን ሰጥታችሁ ኮሜንት ላደረጋችሁት ወንድሞች እጅግ በጣም አመሰግናለሁ። እንግዲህ ዛሬው ቪዲዮ ይሄን ይመስላል። እወዳችኋለሁ። መልካም ኢድ ይሁንላችሁ ሙስሊሞች። እንግዲህ ስራም ቀንሶላችኋል። በጣም ነው ውልቅ ያልኩት በዚህ ሶስት ቀን ቤተሰቦቼ። እንባ በጣም መጥፎ ነው የምር እና ቻው።